ሰላም አለይኩም ወራህመቱላሂ ወበረካቱ እንትና ተከበራችሁ የቻና ተከታይ ቤተሰቦች እንዲሁም የሌላ ምት ተከታይ ወገኖች ሰላም ሰላም ብያሉ እንዴት ናችሁ ሰላማችሁ ወይ ባሁሉ ሰላም አልহামዱሊላህ ምሽት እንዴት ይዟችኋል ብላችሁ ነው ዛሬ ደሞ ይላችሁ የላቸው የመጣሁት በቀላል መንገድ የሚጣፍጥ ኬክ የኬክ አሰራር ነው በጣም ነው የሚጣፍጠው፣ ሞክሉት መጀመሪያ ላይ ሁለት እንቁላል ሰብራችሁ እዚህ ላይ ታደርጋላችሁ፣ እዚህ ማለት ነው። ከዛ ቬኒሊያ በትንሹ ማንኪያ አንድ ታደርጋላችሁ፣ እንቁላሉ ላይ ማለት ነው። ከዛ ደግሞ ጅርቦ ወይም ዘባዲ ነው የምትባለው በአረብኛ፣ እኛ ጋር ዘባዲ ነው የሚሏት፣ እናንተ ጋር ስሙ ሌላ ሊሆን ይችላል። ከዛ እንቁላሉ እና ቫኒላው ላይ ተጨምሮታላችሁ ማለት ነው። በዚህ ደግሞ ለዚች ያለውን እዚህ ጋር ካረጋችሁ በኋላ በዚህ በራሱ ማለት ነው አንድ ሞልታችሁ ስኳር ትሞሉታላችሁ። ሞልታችሁ ስኳር፣ ከዛ እዚህ ታረጋላችሁ ከእንቁላሉ ጋር ማለት ነው። ከዛ ደግሞ በራሱ ዘይት ታረጋላችሁ፣ ትሞሉታላችሁ። ከዛ እዚህ ታረጋላችሁ። አብሮ ደግሞ ይፈጫል። እስከ አምስት ደቂቃ ድረስ ተፈጥሩታላችሁ ማለት ነው። ከፈጫችሁት በኋላ ደግሞ ይሄንን ዱቄት አንድ ኩባያ በዚህ አንድ ኩባያ። ይሄ ፎም ነው የሚባለው። ደግሞ ኩዌት የሚባል አለ። ችግር የለውም። በሱ አንድ ኩባያ አርጋችሁ እዚህ ላይ አርጋችሁ ከዛ የፈጫችሁትን ይህንን አምጥቶ ዱቄቱ ላይ አድርጎ ማዋሀድ ነው። በደንብ አድርጋችሁ ታዋህዱታላችሁ በደንብ ማለት ነው። ከዛ ካዋህዳችሁት በኋላ ደግሞ እጅ በቤኪንግ ፓውደር የምትለውን በቤኪንግ ፓውደር በዚች በትንሹ ማንኪያ አንድ ታደርጋላችሁ፣ ላይ ላይ ማለት ነው። ከዛ አብሮ ይዋሀዳል፣ ታዋህዱታላችሁ ካህረባይ መፍጫ ስለሌለኝ እንጂ በካህረባይ ደግሞ በደንብ ነው የሚዋሀደው። ማሽኑ መፍጫ ማለት ነው የሚሽከረከረው። ገብቷችኋል ብዬ አስባለሁ። እንደዛ አርጋችሁ በደንብ ከተዋሀደ በኋላ እስከ አምስት ደቂቃ፣ ሰባት ደቂቃ ዝም ብላችሁ ታዋህዱታላችሁ። ከዛ ደግሞ ይሄንን ሲኒያ የምትባለው አምጥታችሁ በሶፍት ጠራርጋችሁ እሱን ማድረግ ነው። ይሄንን መጥፋት ነው። ከዛ ፎረን ታስገብቷላችሁ ማለት ነው። አለቀ። ከዚህ ከፍ ያለ ከፈለጋችሁ ደግሞ፣ ከዚህ የበለጠ ትልቅ ከፈለጋችሁ ማቴሪያሉን እንዳለ እጥፍ ማድረግ ነው ማለት ነው። ማለትም በዚህ ኮብ ዱቄት የምታረጉትን ሁለት አድርጋችሁ፣ ይሄንንም እንደዛው እጥፍ አርጋችሁ ማቴሪያሉን እጥፍ አርጋችሁ በትልቅ ሲኒያ ማድረግ ትችላላችሁ ሞክሮት እንዳያመልጣችሁ በጣም ነው የሚጣፍ ጠውላችኋለሁ ቀላል መንገድ ነው በጣም ቀላል መንገድ ነው አብሽሮ ሼር ሰብስክራይብ ላይክ እያርጋችሁ አበረታቱን ይላችኋለሁ ውዶቼ